ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እኔ ዳና ነኝ። እግዚአብሔር ይመስገን የንግስት ዩቱብ ተከታታዮች እንዴት ናችሁ። እኔ ዳና ነኝ። ስራ፣ ጤና ሁሉም ዳና ነው፣ እኔ ጋ ሁሉም ሰላም ነው። ዛሬ ደግሞ የሆነ ቪዲዮ አንድ ቪዲዮ እየመጣለሁ። እሱ ቪዲዮ ደግሞ የሩታና ያብርሸ ደስታ ነው። ደስታ ይቀጥለ ነው ይቀጥላል። አላችሁ ያላችሁ መርቆ እንደኔ ደስ ያላችሁ በኮመንት ጻፉ። ደስታችሁ ይቀጥለ ነው። ሩታዬ እንኳን ደስ አለሽ፣ ከዚህም በላይ ይገባሻል።

ከጀርባሽ ባሽካ ነው ያለ። እንዳደለ እንግዲህ ሃይ ካሜራ ባይ። አንዳንድ ጊዜ ለወደፊት በማሰር ነው። አሁን የአበባ እንትን ሱቅን እንከፍታለን። ለማንጂ እስከዛሬ የምንሰጥሽ አበባ ማለት ነው። አዎ እያለሁ እኮ እየሸጥን እንጠቀማለን ማለት ነው። ከቅቤሽ ውጪ አምሮብሻል። አመሰግናለሁ። አረሱ አምሮብሃል። እንዴት ነው ነገሩ? ሰው ቅብር ብለን የመጣው መጣው። አይ አምሮብሃል። አንተ ደግሞ አምሮብሃል ስትባል ሌላ ነገር። አንተ ደግሞ ከሁሌ እንዳየሽኝ እንደ ደነገጥሽ ነው ማለት ነው ያኔ እኔ እሷን ከማግኘት በፊት የምታይበት አንግል እራሱ ይለያይ ነበር። የማይዋሽ ነገር አይዋሽም?

ጎብዝሻት። ለማንኛውም እንደ አሁን መውጣት አይቻልም። ካራ ስትወጪ ነው መኪናው እንድትነጂ የተገዛው ማለት ነው። ትናንት እኮ መኪና ውስጥ አደርኩ አደርኩ። ከማን ጋር ብቻሽን? ወይ ብቻ የሆነ ሰዓት ገባ እያልኩ ጭጮና ያዋለ እዛ ውስጥ ገብቼ አድራለሁ። ከዛ የሆነ ሰዓት ገባ አለ። እንደዛ ነው ያለፈው። ብርድ እንዳይመታሽ እሺ ለማንኛውም ዛሬም እንግዲህ ሩታዬ ለየት ያለ ሰርፕራይዝ ላንች ተዘጋጅቶልሻል። የምር እንግዲህ ምንድን ነው ምን ተገኝቶ ነው ምናምን እንዳትዪ፣ የምር እስነግራችሁ እግዚአብሔር ነው የምላችሁ። በቃ አለ ልጅ ከመጣ በኋላ ጌታን በቃ ብዙ ነገሮች ክፍትፍት ነው ያሉልኝ፣ የስራ በሮች ምናምን፣ ሌሎች ቢዝነሶች ምናምን በቃ ምን ልበላችሁ ያልተከፈተ በር የለም እና በዛም በዛም ምክንያት ነው። ለማንኛውም ያው ቅድም ብያቸዋለኝ እግዚአብሔር ለእኛ ሲሰጠን ነው ለሰዎች መስጠት የምንችለው አለ። ስለዚህ ልጃችን በረከታችን ነው። ለማንኛውም ስለዚህ ዛሬም ለየት ያለ ማጠበቂው ትልቅ ሰርፕራይዝ ተዘጋጅቷል። ምንድን ነው ዛሬ ደግሞ አይቀርም። ዋናው እኛ ጤና እኛ ጤና፣ የግል ጀት ይኖረናል። ባይ ዘ ወይ እንደ ቀልድ እንዳይመስላችሁ ዛሬ ላይ እንደቀልድ የምናወራቸው ነገሮች ናቸው። ነገ ላይ ተሳክቶ የምናያቸው ማለት ነው እና እኔና ሩታ ወደ ያፈን ስለዚህ የግል ጀት ይኖረናል ወደ ፊት ማለት ነውና እንግዲህ የሰው ልጅ ከሰራና ራሱን ካሳደገ ምንም ነገር ማድረግን ይችላል እችላለሁ ማለት ነው የሚጠበቅብን ከኛ ማለት ነው። እና እኛ ምንም እርምጃ ሳንራመድ ግን ፈጣሪ ይሰጠኛል ብሎ ቁጭ ማለት ተገቢ አይደለም። እኛ ስንሰራ ነው እግዚአብሔር ደግሞ እኛ ላይ የሚጨምረው ማለት ነው። እና ዛሬ ለየት ያለሽ ስጦታሽን አዘጋጅተናል። ስለዚህ እሱንም ደስ ይላል። እንደኔ ነው አጠረ ነው ምን ነው

በእምነት ነው የወልሽ። እንግዲህ እንኳን ለዚህ ቀንም በቃሽ። እንደው ልጅ ፍጦታ የፈለግሽውን ስም መስጠት መሰየም ትችላለሽ። ፍጦታ በረከት። አዎ ዋና

ይህንን ን እኳ ልንገርሽ ምንድ ነው ነው ለአንቺ ሲያንስብሽም ጭምር ነው ታ ይሄ የምታየው ይህንንም ወርቅ ነው። ግምት ላይ ጎበዝ ነች ስለተባለን ገምች የዚህንም ወርቅ ዋጋ የ ቶሎ በይ የዚህ ሁለት መቶ ሁለት መቶ መቶ ይሄ መቶ ይሄ ሁለት መቶ ግምትሽ አልተሳካም። ለማንኛውም አሁን የዛሬ ዓመት የዛሬ ስድስት ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው፣ ግን ደግሞ እንደዛ አይደለም። በጣም ከባድ ሆኗል የወርቅ ዋጋ። ሁለቱን የጨረሰው ወደ አራት መቶ ሀያ ሺህ ብር ነው ማለት ነው። አራት መቶ ሀያ ሺህ ብር። ይሄ እንድታረዩ እንድትለብሹ ምናምን አይደለም፣ እንደፈለግሽ ማለት መብት አለሽ። በፈለግሽ ዲዛይን የማሰራት መብት አለሽ። ዲዛይኑ እኮ አለው እኮ ነው። አሁን ከበዛብሽ ተለቅ አለብሽ። ይሄ በጣም ነው የወደድኩት። ፋሚሊዎቹ አሳያቸው። በጣም ነው የወደድኩትና